ሰላም፣ ጤና ይስጥልን። ክቡራን ዩቲ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የጸጉር መመለጥና መነቃቀልን ማስቆም ይቻላል ንቅለ ተከላ ማድረግስ መፍትሔ ነው ጸጉር መሳሳት አሊያም መመለጥ ፆታ ዘር እና ቀለም አይመርጥም ሁሉም ሰው የጸጉር መሳሳትና መነቃቀል ሊያጋጥመው ይችላል በዘር በጤና መታወክ በዕድሜ መግፋት አሊያን በምንከተለው የሕይወት ዘይቤ አማካኝነት የጸጉር መመለጥ ወይም መነቃቀል ያጋጥማል መቀመጫውን ዩናይትድ ኪንግደም ያደረጉት ኤኒታን አጊዲ የጸጉር እድገትና መመለጥ ላይ የሕክምና ምርምር ያደረጉ ባለሙያ ናቸው። ስለጸጉር መመለጥ መንስኤና መፍትሔ ተጠይቀው ማብራሪያ ሰጥተዋል። ማንም ሰው ከጸጉር መመለጥ አያመልጥም። ስለጸጉር እንክብካቤ ብዙ እውቀት ያለኝ እኔ እንኳን ከዚህ ቀደም የጸጉር መሳሳት አጋጥሞኝ ነበር ይላሉ። ዴርማቶሎጂክ ሰርጀሪ የተባለው የአሜሪካ ጋዜጣ ባወጣው ዘገባ መሰረት እድሜያቸው ከ18 እስከ 29 የሆኑ 16 በመቶ ወንዶች የጸጉር መመለጥ ያጋጥማቸዋል። እድሜያቸው ከ30 እስከ 39 ባሉ ወንዶች ዘንድ ደግሞ 30 በመቶ ሲሆኑ ከ40 እስከ 49 ካሉ ወንዶች ግማሽ ያህሉ የጸጉር መመለጥ አለባቸው። የጸጉር መመለጥ በህክምናው ቋንቋ አሉፒሺያ ተብሎ ይታወቃል። ይህ ሁኔታ በጣም የሚያሳስባቸው ወንዶች ቢሆኑም በሴቶች ዘንድ የጸጉር መመለጥ ትልቅ አሳሳቢ ጉዳይ ነው። እንደ ሃርቫርደር የህክምና ትምህርት ቤት ከሆነ አንድ ሶስተኛ የሚሆኑ ሴቶች የጸጉር መመለጥ ያጋጥማቸዋል። የጸጉር መመለጥን መቀልበስ ይቻላል። የቆዳ ህክምና ባለሙያ የሆኑት ዶክተር አንቻላ ፓንዝ እንደሚሉት የመጀመሪያው እርምጃ ባለሙያ ማማከር ነው። ምክንያቱም በቀን ተቀን ብላቸው ለውጥ የሚያመጡ መላዎችን መጠቀም እንችላለን እና በፕሮቲን የበለጸገ ምግብ መመገብ ለጸጉር እድገት እጅግ ጠቃሚ ነው ይላሉ ባለሙያ የተመጣጠነ ምግብ እጥረት ካለ ቀድሞ ማስተካከል ያለብን እሱ ነው። በርካቶች ጸጉራቸው መሳሳት መጀመሩን ሲመለከቱ እንደ ሜኖክሲዲል ያሉ ኬሚካሎች ያላቸውን ክሬሞችን አሊያም ካፊን ያላቸው ምርቶች ይጠቀማሉ። ሜኖክሲዲል ብዙውን ጊዜ በፈሳሽ አሊያም በአረፋ መልክ ነው ጥቅም ላይ የሚለው። ይህ ኬሚካል ወደ ጸጉር ስር የሚሄደውን ደም ፍሰት በመጨመር ይታወቃል። ይህ ለጸጉር እድገት ጠቃሚ ሊሆን ይችላል ነገር ግን ዶር ፓናዚ እንደሚያስጠነቅቁት ሚኒ ኮሶዲል የፀጉር መሳሳትን ይከላከላል ይሆናል እንጂ አዲስ ፀጉር እንዲበቅል አያግዝም። በተለይ ደግሞ ወንዶች ኬቶኮናዞል የተባለውን ኬሚካል ለፀጉር መመለጥ ይጠቀማሉ። ባለሙያችን እንደሚሉት ይህ ፎረፎር ለመከላከል ጥሩ አማራጭ ነው፣ ምክንያቱም ፎረፎር የፀጉር መመለጥ ሊያባብሰው ይችላል። ከሚንኩሲድል በተለይ ኬቶኮናዞል አናታችን ላይ የሚመጡ ፈንገሶችን ለመከላከል የሚረዳ ነው። አንዳንድ ጥናቶች እንደሚጠቁሙትም የተባለውን የጸጉር ኬቶኮናዞል ዲኤችቲ የተባለውን ጸጉር የሚመልጥ ሆርሞን የመቀነስ ኃይል አለው። ብዙዎች ጸጉር መመለጥ ማለት የሆነ ነገር በመጠቀም የሚጠፋና ጸጉር ተመልሶ የሚበቅል አድርገው ነው የሚያስቡት። እንደዛ አይደለም። የጸጉር መመለጥን ለመቀልበስ ሁሌም እንክብካቤ ማድረግ ያሻል ይላሉ የህይወት ዘይቤን መቀየር ጸጉሩ ምን አይነት እንደሆነ ማወቅ በጣም ጠቃሚ ነገር ነው። የጸጉር ባለሙያ አጊዲ አፍሮ በሚባለው ጸጉር ላይ ጥናት አድርገዋል። እሳቸው እንደሚሉት በጣም ጥብቅ ተደርገው የሚሰሩ አሊያም ክብደት ያላቸው ቁጥርጥሮች እና በግለት የሚሰሩ ጸጉሮች በጊዜ ለመመለጥ ሊዳረጉ ይችላሉ። እንዴት ነው ጸጉራችን መሰራት ያለብን የሚለውን ማወቅ ጠቃሚ ነው። ክብደት ያላቸውና ጠብቅ ያሉ የፀጉር አሰራሮች ስንጠቀም የፀጉራችን ግንድ ላይ ጫና ልናሳድር እንችላለን ይላሉ። የፀጉር ግንድ አሊያም ከስሩ ጋር አጣብቆ የሚይዘው አካል ለፀጉር እድገት ያገለግላል። ጭንቅላታችን አዲስ ቆዳ እንዲያበቅልም የሚያግዘው ይህ ነው። በሚከተሉት የፀጉር ስታይል ምክንያት ለሁለት አይነት የፀጉር መመለጥ የተጋለጡ ደንቦች አጋጥመውኝ ያውቃሉ ደንበኞች አጋጥመውኝ ያውቃሉ። ሌሎች ከግምት ውስጥ ልናስገባቸው የሚገቡ ነገሮች ትንባሆ ማጤስ አልኮል መጠጣት፣ ጭንቀትና የእንቅልፍ እጦት የጸጉር መመለጥ ሊያስከትሉ እንደሚችሉ ነው። ዶክተር ቫንዝ እንደሚመክሩት ጭንቅላቱ ቅባታማ ከሆነ ጸጉሩን በየቀኑ አሊያም በሁለት ቀን አንዴ መታጠብ ሊኖርበት ይችላል። በተቃራኒው ደረቅ ከሆነ ደግሞ በሳምንት ሶስት ጊዜ መታጠብን ባለሙያ ይመክራሉ። የጸጉር ንቅለ ተከላ ቀላል አማራጭ ነው። የጸጉር ንቅለ ተከላ በቀዶ ሕክምና ጸጉር መትከል ማለት ነው። በርካቶች ጸጉር በማስተካከል መልካቸውን በማሳመር በራስ መተማመናቸውን ከፍ ማድረግ ይሻሉ። ምንም እንኳ የጸጉር ንቅለ ተከላ ውድ ቢሆንም ውጤታማነቱ የሚያጠራጥር አይደለም ይላሉ። ነገር ግን ይላሉ ባለሙያው፣ ከንቅለ ተከላ በኋላ ጸጉራችን መንከባከብ የምናቆም ከሆነ በአምስት አሊያም በስድስት ዓመታት ጊዜ ውስጥ ትክክለኛው ጸጉራችን ተመልጦ የተተከለው ጸጉር ብቻ ሊቀር ይችላል። ንቅለ ተከላ ማለት ወደ ውጭ ስንወጣ ብርድ ሆኖብን ወደ ቤት ተመልሰን ጃኬት መደረብ ማለት ነው።